በርካቶችን ያሳዘነ አሁን አሁን ሀገሪቷ ውስጥ በተለይ እየተስፋፋ የመጣው ፕራንክ የሚባለው ከውጭው ዓለም ያመጡት ነገር ኢትዮጵያ ውስጥ በጣም አሳዛኝ ነው። የገዛ ባለቤቱን እንግዲህ አራስ ነች ሴትዮዋ በጣም በሚያሳዝን ሁኔታ የሁለት ወር አራስ ላይ ለምን ወተት አሰሪኝ በማለት የምትበላውን ዳቦ ጭምር ቀርጾ ፕራንክ በማለት ቪዲዮ መልክቁ በርካቶችን ያሳዝነ ክስተትም ሆኗል። ልብ ውስጥ የሞላውን ወንድ ልጅ ብዙ ጊዜ በአፉ ሲያውራ ስፈስ ነው ምስተዋለው። በጣም በሚያሳዝን ሁኔታ እንግዲህ እንዴት እንደዚህ አድርጋል ማለት በርካቶችን ሀዘን ውስጥ የከተተ ሆኗል። ወይስ ምናልባት አውቆ እየተወኑ ይሁን በማለት በርካቶቹ የገለጹ ናቸው። ትክክለኛ ፕራንክ ከሆነማ ልብ ውስጥ ሞልቶ የፈሰሰው ነው እየተናገረ ያለው በአንድ ቤቱ የገለጸው በማለት በርካቶችም በቁጣ ስገልጹና ልጁ ላይ ቁጣቸውን ስገልጹም ተስተውሏል። በጣም አሳዛኝና ልብ ሰባሪ ክስተት ነው። የገዛ ምስቱ የልጆቹ እናት ላይ እንደዚህ አይነት ንግግር እንዴት ያደርጋል? ከነ ዳቦ በዳቦ ነው ደግሞ የምትታርሰው በማለትም በርካቶቹም ስገልጾ ማዘናቸውን በርካቶችን ደግሞ ልብ የሰበረ ክስተት ሆኗል። ሚኪታ ቦረ ሰብስክራይብ በማድረግ ሚዘናዊ መረጃ ገኘ ሰላም